የሚል ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረውም። ትሰልማለህ? ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ። ከገዛ መጽሐፍ። በጣም ጥሩ። ሙስሊም የሚለውን ቃል ከገዛ እሺ በሂብሩን የተጻፈው ዋው። ቁርአን ሙስሊም የሚለውን ቃል ልታመጣለህ ነው? አዎ፣ ሙስሊም የሚለውን ቃል ልታመጣለህ ነው። በመጀመሪያ ኢዮብ 22:1ን እንመልከተው፣ ከዛ ወደ ሂብሩን እንሄዳለን። በሂብሩን ነው የተጻፈው ብሎናል። ወደ ሂብሩን እንሄዳለን። እሺ ምን ይላል እዚህ ጋር

ቀጥታ በሂብሩ ነው የተጻፈው ብሎናል መጽሐፍ ቅዱስ በሂብሮ ይህን ምዕራፍና ቁጥር ይዘን እንሄዳለን። በዕብራይስቱ ላይ እንሂድ፣ በዕብራይስቱ ላይ እንሂድ። ዮ 221 አንድ ምዕራፍና ቁጥሩን ጻፉት እንዳንረሳ ልጆች ሂብሩ እዚህ ጋር እንግባ። መልካም ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ድረሳለላችሁ እኛ ምን ገባየት ነው? ኢዮብ ላይ ነው። ጆብ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት ማለት ምን ማለት ነው? የሄብሩ ቃል ይፍታል። ይሄ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ነው። ቀይረ ላሳያቸው ወደ አማራኛን ቀይረው መልቀም ይታያቸዋል። ይዩ በ221 ለእግዚአብሔር ተገዙ ይላል። አሁን እዚ ጋር ሂብሩ ጋር እንገባለን። ኤች ኤ ቢ ሂብሩ ላይ እንግባ። ወደ ቲዩ እብራይስት ሂድ ይላል። እዮብ 22 ወደ ቲዩ እብራይስት ሂድ። የእብራይስት መፍቻ ቃል እዚህ ጋር እንገባለን። እብራይስት የሚል ቃል በቃል ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል ለዚህ ጋር ወደ አማርኛ ቀይረው እግዚአብሔር መገዛት ማለት ነው ማለት ነው። ለእግዚአብሔር መገዛት ምን ማለት ነው ይለናል። እቺ ቃል ምን ትላለች? አንብባትልልልምን ማለት ነው ለእግዚአብሔር መገዛት። ያው ቃል በቃል ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። ጌታ ዘመንህን ይባርከው። ሙስሊም ሆኑ ሲባሉ ቀጥታ ለእግዚአብሔር ተገዙ ሲባሉ ሙስሊም ሆኑ ማለት ነበር። ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር ተገዛ። ያው ቃል በቃል አለብኛውን ቃል በልልኝ ስ ያው ለእግዚአብሔር መገዛት ማለት ነው ሙስሊም ብሎ ቃል በቃል ተረጋጋ፣ አትቸኩል። ቆይ ተረጋጋ። ምን ብሎ ነበር? ሙስሊም የሚለውን ቃል አምጣልኝ ከቁርአን በፊት ለዚያውም፣ ያው ነቢያቶች ለእግዚአብሔር ተገዙ ሲባሉ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው የሚል ቃል በቃል አመጣሁልህ። የጌታ ሰው ይህ ቃል ሌላ አልጨምርልህና ሌላ ሰርፕራይዝ ላሳይህ። ይህ ቃል ምን ይላል? እዚያው ላይ እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ ቃል በቃል አስቀምጦታል። እስልምና በገዛ መጽሐፋችሁ እምነታቸውን እንሰብካችኋለን፣ ቅዱሳኖች። በገዛ መጽሐፋችሁ ከዚህ በኋላ ምን ይሆንላቸው? አይ ወደ አማርኛ ቀይሮት ነው ልትርስ ትላላቸው። ወደ አማ ቀይሮት ነው እንጂ በእንግሊዘኛ ላይ የለም እዚያው ላይ የትም። ሳኔል በእንግሊዘኛ ላሳያቸው እዚያው ላይ ቅዱሳኖች፣ ይሄ ቃል ምን ይላል? ይሄ ቃል ሞስሊቢያ የእስልምና ጊዜ ብቻ የመጣ ሳይሆን ቀደምት ነቢያት ሁሉ የታዘዙበት ነው። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሁኑ እየተባሉ ነበር። ለአንድ አምላክ መገዛት ማለት ሙስሊም መሆን ማለት ነው የምንለው ለዚህ ነው። በመጽሐፋቸው ላይ በገዛ መጽሐፋቸው ላይ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሁኑ እየተባሉ ነበር። ለአንድ አምላክ ይገዙ ነበር። አሁን ሌላ ሰርፕራይዝ ላደርጋቸው ነው። ኢየሱስ ራሱ ሙስሊም ነበር። ለምን ከተባለ ለዚያ ለአንዱ አምላክ ይገዛልና ለአንድ አምላክ መገዛት ማለት ሙስሊም ማለት ነው ከተባለ ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛልና ሙስሊም ነው ማለት ነው። ክርስቲያን አይደለም ነው። ኢየሱስ ለአምላኩ እንደሚገዛ ላሳያቸው፣ የገዛ መጽሐፋችሁ ላይ ኢየሱስ ክርስቶስ ራሱ ሙስሊም ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ እንሂድ። ኢየሱስ ክርስቶስ ለዚያ ለአንዱ አምላክ ይገዛ ነበር። አንደኛ ቆሮንቶስ ምዕራፍ 15 ለዚያ ለአንድ አምላክ ይገዛል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ኢየሱስ ማለት ነው፣ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለአንድ አምላኩ ይገዛል፣ ለአንድ አምላክ። ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ለዚያ ለአንድ አምላክ የሚገዛ የሆነ ሙስሊም ነበር። ይታቸዋል፣ ቅዱሳኖች ስለዚህ ለአንዱ አምላክ መገዛት ያ ማለት ሙስሊም መሆን ማለት ነው። ሙስሊም ሁኑ እያሉ እየተባሉ ነብያቶች ይታዘዙ ነበር። እሺ ወደ አረበኛው ለቀየሩላቸው